በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ይህ ድምፅ የሚሰማችሁ ሁሉ የአብ ጸጋ ይደርባችሁ። ይህን ትምህርት የምታደምጡ ሁሉ የወልድ ቸርነት አይለያችሁ። ይህንን የእግዚአብሔር ቃል የምትሰሙ ሁሉ የመንፈስ ቅዱስ ኅብረት አንድነት ከነ ቤተሰቦቻችሁ በእናንተ ላይ አድሮ ይኑር። አእይንተ እግዚአብሔር ካህናት፣ አሃው ዲያቆናት፣ ምዕመናን፣ የቤተ ክርስቲያን ጌጦች፣ አባቶች፣ እናቶች፣ ወንድሞችና እህቶች እግዚአብሔር አምላክ የሚወዳችሁ ሕፃናት ጭምር ቅድስተ ቅዱሳን ድንግል ማርያም በወርቅ ልብሷ ትሸፍናችሁ። ሰላምታዬ ለሁላችሁ የሚድረሳችሁ በመላው ዓለም ላላችሁ ሁሉ እንደምን አላችሁልኝ? እኔ ቸሩ እግዚአብሔር ስሙ የተመሰገነ ይሁን ደህና ነኝ። እግዚአብሔር አምላክ እንደ ወደደና እንደ ፈቀደ ዛሬ ቅድስተ ቅዱሳን ድንግል ማርያም እመቤታችን የምናስብበት ታቦተ ጽዮንን የምናስብበት የህዳር ጽዮን የሚከበርበት ታላቅ ዕለት ነው። ሁላችሁንም ለዚህ ሰዓት እንኳን አደረሳችሁ እንኳን አበቃችሁ። አሁንም እግዚአብሔር የክርስቲያን ወገኖች ሁሉ በሰላምና በጤና እንዲኖሩ ሀገራችንንም ከመከራ ሰውሮ የነደደውን እሳት አጥፍቶ ሰዎች ሁሉ የነጻነት አየር የሚተነፍሱባት የሰላም በረከት የሚያገኙባት ምድር እንዲያደርግልን፣ ዓለምን ሁሉ ሰላም እንዲያደርግልን የእሱ ቅዱስ ፍቃድ ይሆንልን ይደረግልንና ህዳር ጽዮን ለምን ይከበራል? በሚል ኃይለ ቃል የእግዚአብሔርን ቃል እንሰማለን። የነቢያትን፣ የሐዋርያትን፣ የሊቃውንቱን ጉባኤ የባረከ እግዚአብሔር የእኛንም ይባርክልን በሐዋርያት መካከል የነበረች ቅድስተ ቅዱሳን ምሊተ ክብር ምሊተ ውዳሴ መዝገበ ጸሎት አቁራሪ ተማዓት ሰዓሊ ተምረት ምዕራገ ጸሎት እመ አምላክ ወላዲተ አምላክ እመብርሃን በምልጃዋ አትለያችሁ አትለየን። ህዳር ጽዮን ለምን ይከበራል? ይህንን ትምህርት የምትሰሙ ኦርቶዶክሳውያን ሌሎችም ሰዎች እንደ ሁል ጊዜው በሁሉም ነገር ላይ የኦርቶዶክስ ቤተ ክርስቲያንን እምነትና ሥርዓት እንድታውቁ የሁል ጊዜ ፍላጎቴ ነው። ስለዚህ እያንዳንዱ የቤተ ክርስቲያናችን ሥርዓት ትምህርት ምንድን ነው የሚለውን ማወቅ አለባችሁ። ብዙዎቻችሁ እውቀት እንደምትፈልጉ አውቃለሁ። እውቀት የሌለው ደግሞ ነቢዩ አሞጽ እንደተናገረ ይጠፋልና እንዳንጠፋ እግዚአብሔር ለእኛ የሚነግረንን እንስማ። ህዳር ጽዮን ራሱ እለቱ በዓሉ ህዳር ጽዮን ተብሎ ይጠራል። ህዳር ጽዮን ሁለት ታላላቅ በዓላት ይከበሩበታል። አንድ ታቦተ ጽዮን፣ ሁለት አማናዊቷ ታቦት ቅድስተ ቅዱሳን ድንግል ማርያም። ይሄ ነው በህዳር ጽዮን የሚከበረው። ይህ በዓል አሁን አሁን በብዙ የእመቤታችን አድባራት እየተከበረ ይገኛል። ዋና በዓሉ ግን በአክሱም ጽዮን የሚከበረው በዓል ነው። ለምን? ታሪኩ በቀዳማዊ ሳሙኤል ምዕራፍ አምስት ላይ እግዚአብሔር አምላክ የነገረን ደስ የሚያሰኝ የኦርቶዶክሳውያን ታሪክ አለ፣ እውነት አለ፣ ሀቅ አለ፣ የእግዚአብሔር ቃል አለ፣ የነቢዩ የሳሙኤል ትምህርት አለ። ይህም በአዛጦን በአስቀሎና በጌት የእግዚአብሔር እጅ እንዴት እንደከበደች እግዚአብሔር በታቦቱ ምን ያህል ታላቅ ተአምር እንደሠራ፣ የእግዚአብሔር እጁ እንዴት ታላቅ ድንጋጤን በፍልስጤም ከተሞች እንደፈጠረች፣ ፍልስጤማውያን በከተማይቱ የሚኖሩ ሁሉ በእባጭ እንዴት እንደተመቱ፣ አስቀሎና እንዴት እንደተሰቃየች፣ አዛጦን እንዴት እንደተጨነቀች፣ ጌት ዋይታ እንዴት እንደበዛባት እግዚአብሔር በታቦቱ የሰራው ድንቅ ተአምር ተጽፏል። ይሄ ቀን የሚታሰበው ህዳር 21 ቀን ነው። በምዕራፍ አምስት ቀዳማዊ ሳሙኤል ተጽፎ እንዳለው ቁጥር አንድ ላይ ፍልስጤማውያንም የእግዚአብሔርን ታቦት ወሰዱ፣ ከአቤኔዘርም ወደ አዛጦን ይዘውት መጡ። ፍልስጤማውያንም የእግዚአብሔርን ታቦት ወስደው ወደ ዳጎን ቤት አገቡ፣ በዳጎን አጠገብ አኖሩት። በጣዖታቸው አጠገብ በዳጎን አጠገብ ታቦቱን ንቀው፣ ምክንያቱም በተደረገው ጦርነት 34 ሺህ እስራኤላውያን ሞተው ታቦቱ በፍልስጤም እጅ ተማርኳል። ካህኑ ኤሊ ሁለቱን ልጆቹን አልመከረም። ፊንሐስና አፍኒን ይባላሉ። ታላላቅ ኃጢአት ሰርተዋል። ቤተ መቅደሱን አርክሰዋል። ስለዚህ እግዚአብሔር ተጸይፏቸዋል። እግዚአብሔር ንቋቸዋል። መቅደሱን የሚደፍሩትን ሁሉ ይጸየፋል እግዚአብሔር። ታቦቱን የሚንቁትን ሁሉ ይንቃል እግዚአብሔር። ስለዚህ ፊንሐስና አፍኒን በእግዚአብሔር ፊት አጸያፊዎች ነበሩ። ካህናት ነበሩ፣ ግን አጸያፊዎች ናቸው። የመቅደስ ሰዎች ናቸው፣ ግን አጸያፊዎች ናቸው። በሰው ዘንድ ቅዱሳን መስለው ይታያሉ። ራሳቸውን እንደ ቅዱስ ይቆጥራሉ። እግዚአብሔር ግን ፈጽሞ የናቃቸው ልቦናቸውን የተጸየፈባቸው ታቦቱን የናቁ መቅደሱን የደፈሩ የአጋንንት ልጆች ነበሩ የዲያብሎስም የግብር ልጆች ነበሩ። ስለዚህ እግዚአብሔር ንቋቸው ነበረ፣ ተጸይፏቸው ነበረ። ስለዚህ ፊናስና አፍኔን የሞት ሰዎች ናቸው የሚለው ያ የእግዚአብሔር ቃል በአርማቴም መሴፍ አለ ነበረው ለትንሹ ብላቴና ለሳሙኤል ለሀና ልጅ በመቅደስ ውስጥ ተገልጾለት ነበረ። እግዚአብሔር ሳሙኤልን ጠራው፣ ሳሙኤል ሳሙኤል ሳሙኤል አለው። ሳሙኤልም ሮጦ ወደ ኤሊ ሄደ። የእግዚአብሔር ራእይ ብርቅ ነበረ፣ ሳሙኤልም ከዛ በፊት ራእይ አይቶ አያውቅም። አባቱ ኤሊ የጠራው ወደ ኤሊ ሄደ። አባቴ ጠራኸኝ አለው። ልጄ አልጠራውህም፣ ተኛ አለው። አሁንም የመቅረዙ ብርሃን በመቅደሱ ባለበት በዛ ሰዓት፣ ወኮነ ቃል ከመቀዳሚ የእግዚአብሔር ቃል እንደገና መጣ፣ ያን ብላቴና ሳሙኤል ጠራው። አሁንም ወደ ኤሊ ሄደ። ኤሊ ግን መከረው። እግዚአብሔር ተናግሮት ይሆናል። ይህ የብላቴና ሳሙኤል እንደ እኔ ልጆች አደለም። የኔ ልጆች የመቅደስ ደፋሪዎች፣ ታቦት ሰዳቢዎች ናቸው። ሳሙኤል ግን እግዚአብሔርን የሚያከብር ነው። ስለዚህ እግዚአብሔር ተናግሮታል ብሎ ካህኑ ኤሊ አሰበ፣ መከረው። ያ ቃል እንደገና ከሆነ እግዚአብሔር ሆይ ተናገር፣ እኔ ባሪያ እሰማለሁ ብለ ለእግዚአብሔር ንገረው አለው። ወኮነ ቃል ከመቀዳሚ ለሶስተኛ ጊዜ እግዚአብሔር ድምፅ በመቅደስ ውስጥ አስተጋባ። ብላቴናውን ሳሙኤልን ጠራው። ሳሙኤል ሳሙኤል ሳሙኤል ሳሙኤል አለው። ሳሙኤልም በል እግዚአ እስማ አነ ገብርከ እሰማአከ አምላኬ እኔ ባሪያ እሰማለሁ ተናገር አለው። እግዚአብሔር ይናገራችሁ፣ እግዚአብሔር ልመናችሁን ይስማላችሁ። ቅድስተ ቅዱሳን ድንግል ማርያም አትለያችሁ። የታቦቱ ክብር በጸጋና በረድኤት ይጠብቃችሁ። ወኮነ ቃል ከመቀዳሚ ያ ድምፅ እንደገና ሆነ። እኔ ባሪያ ሰማ አለው፣ ጌታ ሆይ ተናገር አለ። እግዚአብሔርም ተናገረ ፊናስና አፍኒን ሁለቱ ካህናት በድለውኛል፣ የሞት ሰዎች ናቸው። ታላቁ ሊቀ ካህናት ኤሊም ልጆቹን አልመከረም፣ የሞት ሰው ነው። እስራኤልም በጦርነት ይሸነፋሉ። ከሁሉም ግን የሚገርመው ራሱ እግዚአብሔር ያለው የሰሚዎችን ጆሮ ጭው የሚያደርገው ታቦተ ጽዮን ትማረካለች በካህናቱ ኃጢአት ምክንያት በፍልስጤማውያን እጅ ተወድቃለች፣ አለው። ጦርነት ተደረገ። ቀዳማዊ ሳሙኤል ምዕራፍ አራት ቁጥራን እስራኤልም ከፍልስጤማውያን ጋር ሊዋጋ ወጣ፣ አቤኔዘር በተባለው ስፍራ ሰፈረ። ፍልስጤምም በአፌቅ ምድር ሰፈረ።

ይሁዳ ሆይ ታላቅ ክንድህ በጠላት ጀርባ ላይ ነው የተባለን ትንቢት የተነገረልን እኛ እንዴት ወደቅን? አሉ። ታቦቱን ስላለያዝን ነው አሉ። ታቦቱ ግን በካህናቱ በደል ይማረካል ተብሏል። የካህናት በደል እግዚአብሔርን ያስቆጣዋል። ዛሬ ካህናት የእግዚአብሔር ድምፅ የምንሰማ፣ ዛሬ ካህናት ህጉን የምንጠብቅ፣ ዛሬ ካህናት ለምድራዊ ነገስታት፣ ሳይሆን ለሰማዩ ንጉስ የምንገዛ ዛሬ ካህናት እረኞች ነንና መንጋውን እንድንጠብቅ ጠቦቶቼን ጠብቁ፣ ግልገሎቼን ጠብቁ፣ በጎቼን ጠብቁ ብሎ ለቅዱስ ጴጥሮስ እግዚአብሔር የሰጠው ቃል ኪዳን በካህናት እጅ ስለሆነ ስለ እያንዳንዱ በግና ምእመናን ካህናት፣ ጳጳሳት፣ መነኮሳት ተጠያቂዎች ነን። ፊንሐስና አፍኒን ግን በደሉ፣ ለታቦቱ ክብር አልሰጡም። ስለዚህ በጦርነት ይወድቃሉ ተባለ። ታቦቱ ይምጣ ፍልስጤም፣ እናሸንፈዋለን፣ ድል እንመተዋለን አሉ። የእግዚአብሔር ቃል ግን ለሳሙኤል የተነገረው እስራኤል እንደገና ይሸነፋል፣ ታቦቱም ይማረካል የሚል ነበረ። አንዳንድ ሰዎች ታቦት ለምን ይማረካል? ታቦት እንዴት ይሰረቃል? ይላሉ ፊንሐስና አፍኒን የሆኑ ዛሬ ካህን ነበር፣ ንቄስ ነበር የሚሉ የዲያብሎስ ግሳት በእነሱ የሚያስተጋባባቸው ሰዎች፣ የሰው ኃጢአት ግን የሚያመጣውን ተመልከቱ ታቦቱን አመጡ። ፊናስና ፍኒን ወደ ጦርነቱ ገቡ። በሴሎ የነበረው እግዚአብሔር ታቦት መጣ በኪሩቤል የሚቀመጠኑ የሰራዊት ጌታ የእግዚአብሔርን የቃል ኪዳን ታቦት ከዚያ አመጡ ይላል። ቀዳማዊ ሳሙኤል ምዕራፍ አራት ቁጥር አራት ስትመለከቱ በኪሩቤል ዘባን የሚቀመጠኑ የሰራዊት ጌታ የእግዚአብሔርን የቃል ኪዳን ታቦት ከሴሎ አመጡ። ሁለቱ የኤሊ ልጆች አፍኒንና ፊንሃስ ከእግዚአብሔር ቃል ኪዳን ታቦት ጋር በዚያ ነበሩ፣ ይዘው መጡ። ጦርነቱ ሲጀመር አራት ሺህ አደለም፣ ዛሬ ሰላሳ ሺህ እስራኤላውያን ተገደሉ። ፊንሃስና አፍኒን በጦር ተወግተው ሞቱ። ታቦቲቱ ተማረከች አንድ ወጣት ከጦርነቱ ያመለጠ እየሮጠ ወደ ከተማ ገባ ወደ ሴሎ ወደ እግዚአብሔር ታቦት ማደሪያ ስፍራ ደረሰ ኤሊ በመቅደሱ በር ላይ ቁጭ ብሎ ነበረ ያም ወጣት ደረሰ አባቴ አባቴ ከጦርነቱ አምልጭ የመጣሁ አለው እንዴት ወረ ጦርነቱ የእስራኤል ልጆች እንደምናቸው አለው አባቴ 30 ሺህ ጦር የእስራኤል ተገደለ ጠፍ አለው ልጆችስ አለው ፊናስና አፍኔን የአንተም ልጆች በጦር ተወቅተው ሞቱ አለው። ህዝቡም ኃጢአቱ ነው፣ የኔም ልጆች መቅደሱን ደፍረዋል። ታቦቱን አቅለዋልና ሞት የሚገባቸው ናቸው። ከብሬ ገነኜ አስራት በኩራት ተቀብዬ የኖርኩባት ኩባት፣ እረ ታቦተ ጽዮን እንደምንሆነች አለው። አባቴ ታቦተ ጽዮን እኮ በማያምኑ በቆላፎች ባልተገረዙ በኤሎፍላውያን በፍልስጤማን እጅ ተማረከቻለው፣ አለው። ካህኑ ደነገጠ። የዛን ጊዜ ራሱ አጥንት ወጋው ታጠፈና፣ ኤሊ በሞት ተወሰደ። ፍልስጤም ታቦቱን ወሰዱ። ለዚህ ነው ወዮልን ወዮታ አለብን ሲሉ የነበሩት ሊያጠፉን መጡ አማልክቶቻቸውን ይዘው ብለው፣ ታቦቱን እንደዛ ይፈሩ የነበሩ ሰዎች የእግዚአብሔር ታቦት ግን በተማረከች ጊዜ ሁለቱ የልጆች አፍኒና ፊንሐስ በሞቱ ጊዜ፣ ከዛ በኋላ ታቦቱን ወስደው ቅድም በተመለከት ነው፣ በቀዳማዊ ሳሙኤል ምዕራፍ አምስት ቁጥር አንድ ላይ በነበረው ጦርነት የእግዚአብሔር ታቦት ተማረከች። ወስደው አሁን ጣዖት ብለው ሰደቡት ታቦቱን፣ የሰራዊት ጌታ የእግዚአብሔር ማደሪያ የተባለውን እነሱ ግን ለነሱ እንደነበረው እንዳጋንንት ማደራ እንደ ዳጎን መሰላቸው። የዛን ጊዜ በዳጎን በጣዖት ቤት አስቀመጡት። እግዚአብሔር ግን በአዛጦን በአስቀሎና በጌት በአቤኔዘር እጁ እጁ ከብዳለችና፣ ፍልስጤማውያን ተጨነቁ። ዳጎን ቤት አገቡት። ጠዋት ሲነጋ ይላል ቀዳማዊ ሳሙኤል ምዕራፍ አምስት ቁጥር ሶስት ላይ ጠዋት ሲነጋ በጠዋት ማልደው ፍልስጤማውያን በእግዚአብሔር ታቦት ፊት በምድር ላይ በግንባሩ ወድቆ አምላካቸው ዳጎንን አይተው አንስተው ወደ ስፍራው መለሱት ይላል ወድቋል ምን እያለ ነው እየሰገደ ነው ጣዖቱ ለእግዚአብሔር እየሰገደ ነው የዳጎን የተባለው ወድቋል። ድንጋይ ነው፣ ራሱ እግዚአብሔር የፈጠረው ነው። በታቦቱ ላይ ግን እግዚአብሔር ነው ያለው። ዛሬ አንዳንድ ሰዎች ታቦትና ጣዖት መለየት የማይችሉ የሚመስሉ ግን አንደበታቸው ክፋት የተመላ ልባቸው በአጋንንት መርዝ የተበከለ ኦርቶዶክስ ነን ብለው የነበሩ ዛሬ ግን ከኦርቶዶክስ የወጡ የእግዚአብሔርን ታቦት ከፍልስጤም ጋር ተባብረው እንዲህ ይሰድቡታል። ፍልስጤም ነው ታቦትን የሚሰደብ። ኤሎፍሊ ነው ታቦትን የሚንቅ። እግዚአብሔር ደግሞ እጁ ትከብዳለች። ዛሬም የእግዚአብሔርን ታቦት ጣዖት ብለው የሚናገሩ ሰዎች ፍጻሜያቸው ሲኦል ነው፣ መጨረሻቸው ገሃንም ነው። ሌላ ምርጫ የለም። በግራ ያሉትን እንዲህ ይላቸው፤ አልማቴዎስ 25 ቁጥር 31 ከኔ ወግዱ ነው ያላቸው። ከዛ ጊዜ ጀምሮ ያለውን ታሪክ ይወት ወግዱ፣ ዛሬም ወግዱ የተባሉ ዛሬም ዞር በሉ የተባሉ እናንተ ሩኩሳን የተባሉ የፍልስጥማውያን ዘመዶች ታቦትን ጣዖት የሚለዋሉ ወስደው ዳጎን ቤት አስቀመጡት። ሁለተኛ ቀን ሲመጡ እጅና እግሮ ወድቋል። በሶስተኛ ቀን ቢመጡ ድቅቅ ብሎ በምድር ላይ አፈር ሆኗል። የእግዚአብሔር ታቦት ይህን ይሰራል። ህዳር ጽዮን የሚከበረው ለዚህ ነው። አክሱም የሚከበረውም ታቦተ ጽዮን፣ እቺ ታቦተ ጽዮን ያለችው ኦርቶዶክሳውያን፣ እዛ ነው። ምን ያህል ታድላችኋል ኢትዮጵያውያን! ምን ያህል ታድላችኋል ኦርቶዶክሳውያን! አጠቃላይ በታቦት የሚያምኑ ሰዎች በታቦቱ ላይ ያደረውን እግዚአብሔርን የሚያመልኩ በመላው ዓለም ያሉ ይህን የሚያምኑ ሰዎች እንዴት ታድለዋል! ይሄ ነው እንግዲህ። እመቤታችን ደግሞ አማናዊት ታቦት ናታ። በታቦቱ እግዚአብሔር አይደለም የሚያድረው፣ በእመቤታችን ክብር ምስጋና ይግባውና እግዚአብሔር እኮ አድሮባታል። ያችን እመቤታችን አማናዊት ታቦት ናት። እመቤታችን የእግዚአብሔር ማደሪያ ናት። ቅዱስ ዳዊት በመዝሙር 131 ላይ የሚናገረው ቃል ይህንን ያሳያል። ከቁጥር አምስት እንዲህ ይላል ለእግዚአብሔር ስፍራ፣ ለያዕቆብ አምላክ ማደሪያ እስካገኝ ድረስ ብሎ ዳዊት ለሽፋሽፍቶቹ መኝታ እንቅልፍ ለጉንጮቹም እረፍት አልሰጥም ብሎ ለእግዚአብሔር ማለ፣ ለእግዚአብሔር ተሳለ፣ ለታቦቱ ማደሪያ ፈለገ። ልብ ብላችሁ መዝሙር 131ን ተመልከቱ። ለታቦቱ ማደሪያ ለመስራት ገብቶ ከነቢዩ ከናታን ጋር ሱባኤ ሲገቡ ለናታን ታቦቱን ማደሪያ የሚሆነውን መቅደስ ሶሎሞን እንደሚሰራ እመቤታችን ቅድስተ ቅዱሳን ድንግል ማርያም ደሞ ለዳዊት ተገልጣለት አማናዊቱን ማደሪያ መቅደሲቱን ታቦቲቱን እግዚአብሔር አሳየው። ከዛ ሱባኤውን ሲጨርስ ለባምላክ ዳዊት በመዝሙር 131 ቁጥር ስድስት ላይ ምን አለ? ናሁ ሰማናሁ በኤፍራታ አለ ወረከብናሁ ውስጥ ኦመገዳም አለ፣ እነሆ በኤፍራታ ሰማነው በዱር ውስጥም አገኘነው አለ። ከዛ ምን አለ ወደ ማደሪያዎቹ እንገባለን እግሮቹ በሚቆሙ ስፍራ እንሰግዳለን አለ በኤፍራታ ሰማ ነው በቤተልሔም ከመቤታችን ሲወለድ ሰማ ነው ማደሪያውን እመቤታችን ናት ስለ ወደ ማደሪያዎቹ እንገባለን ወደ መቅደሱ እንገባለን እንሰግዳለን አንድም ለመቤታችን እንሰግዳለን አቤቱ ወደ ረፍት ተነስ አለ መዝሙር 131 ቁጥር ስምንት አቤቱ ወደ ረፍት ተነስ ተንስ እግዚኦ ውስተ ረፍት ከተንስ አንተና የመቅደስህ ታቦት ዳዊት ኦርቶዶክሳዊ ነው። አያችሁ፣ የመቅደስህ ታቦት አለ። እመቤታችንን ያውቃል ዳዊት፣ ታቦቱን ያውቃል ዳዊት፣ መስቀሉን ያውቃል ዳዊት፣ ቤተልሔምን ያውቃል ዳዊት። እመቤታችን ደግሞ በቤተልሔምም አለች፣ በመስቀሉም አለች። ካህናቶች ጽድቅን ይልበሱ እውነተኛ ካህናት ታቡቱን የሚያከብሩ እነ ሳሙኤል ጽድቅን ይልበሱ። ሳሙኤል ሳሙኤል ብሎ ጠራው ለሊት አለ። እነ ፊናስና ግን ውሸተኞች ካህናት፣ ሐሰተኞች ካህናት፣ አታላዮች ካህናት፣ መናፍቃን ካህናት፣ ካድያን ካህናት፣ የታድሶ ካህናት፣ እነዚህ ሁሉ ደግሞ እፍረትን ይልበሱ የተባሉት ናቸው። ያስደነግጣል። ኦርቶዶክሳውያን እናንተ ግን ጽድቅን ልበሱ፣ እናንተ ግን ደስ ይበላችሁ። እዛው ላይ ምን አለመሰላችሁ? ቅዱሳንህም ደስ ይበላቸው አለ። ክርስቲያኖች ደስ ይበላቸው። በብሉይ ዘመንም የነበሩ ምእመናን ታቦቱን የሚያከብሩ በታቦቱ ላይ ያለው እግዚአብሔርን የሚያውቁ ደስ ይበላቸው አቤቱ፣ አለ ቅዱስ ዳዊት ሲናገር። አዎ እግዚአብሔር ጽዮንን መርጧታልና አለ። ህዳር ጽዮን ለምን ይከበራል? መዝሙር መቶ ሠላሳ አንድ ቁጥር አስራ ሦስት እግዚአብሔር ጽዮንን መርጧታልና። እስመ ኀረያ እግዚአብሔር ለጽዮን ወአብደራ ከመ ትኩኖ ማሂደሮ አለ እግዚአብሔር ጽዮንን መርጧታልና ማደሪያውም ትሆን ዘንድ ወዷታልና። ማን መረጣት? እግዚአብሔር ጽዮንን፣ እግዚአብሔር መረጣት። ህዳር ጽዮንን እግዚአብሔር ሰራት። እች በዓል የእግዚአብሔር በዓል ነች። ታቦተ ጽዮንን ማንመረጣት መረጣት፣ እግዚአብሔር መረጣት፣ እራሱ ሰራት። ድንግል ማርያም ጽዮንን ማመረጣት? እግዚአብሔር መረጣት፣ እራሱ ሰራት፣ እራሱ ፈጠራት። በእሷም ማትራለሁ አለ። እንዲህ አለ እግዚአብሔር ጽዮንን መርጧታልና፣ ማደሪያው ትሆን ዘንድ ወዷታልና። እንዲህ ብሎ ማ እግዚአብሔር ምን ብሎ ዛቲ እቲ ምዕራፍየ ለዓለመ ዓለም ይቺ ለዘላለም ማረፊያይ ናት መርጫታለሁና በዝቺ አድራለሁ። ይቺ ለዘላለም ማረፊያይ ናት መርጫታለሁና በዝቺ አድራለሁ። ስሙ ኦርቶዶክሳውያን ስሙ፣ የተዋህዶ ልጆች እንዲህ ይላችኋል። መዝሙር 131 ቁጥር 15 አሮጊቶቿን እጅግ ባርካለሁ፣ ድሆቿንም እንጀራ ጠግባለሁ ካህናቶቿንም ደህንነት አለብሳቸዋለሁ፣ ቅዱሳኖቿም እጅግ ደስ ይላቸዋል። ሰማችሁ? አሮጊቶቿን እጅግ እባርካለሁ፣ ድሆቿን እንጀራ አጠግባለሁ። የታቦተ ጽዮን ልጆች፣ የድንግል ማርያም የጽዮን ልጆች እናንተ እባርካችኋለሁ። አባቶች፣ እናቶች እባርካችኋለሁ። አዛውንቶች እባርካችኋለሁ። አሮጊቶች አከብራችኋለሁ፣ እባርካችኋለሁ ሁላችሁንም ይህችንም ጽዮንን አውቃችኋልና እናንተ ድሆች ሆይ እንጀራን አጠግባችኋለሁ። ከእሷ ተወልጄ ሥጋዬ እንደሜን እሰጣችኋለሁ፣ አጠግባችኋለሁ። ካህናቶቿ የምጠሯት ንኢ የምትሏት ደህንነትን አለብሳችኋለሁ። ነይ ነ የምየ ማርያም የምትሏት አሩጊቶች እናንተ የኦርቶዶክስ እናቶች እህቶች እባረካችኋለሁ ይላችኋል እግዚአብሔር። እናንተ ድሆች ምስኪኖች፣ በድንግል ማርያም ልጃ የምትታመኑ በተጽዮን ተአምር የምታምኑ አጠግባችኋለሁ እግዚአብሔር ይላችኋል። ካህናት ጎሳ ልብ የምትሏት ኒ የምትሏት ደህንነትን አለብሳችኋለሁ። ቅዱሳኖቹ እጅግ ደስ ይላቸዋል። ኦርቶዶክሳውያን ደስ ይላቸዋል። የተዋሕዶ ልጆች ደስ ይላቸዋል። እውነተኛ ክርስቲያኖች ደስ ይላቸዋል። ታቦተ ጽዮን ለምን ትከበራለች በህዳር ጽዮን? ይሄ ነው። እመቤታችን ለምን ትከበራለች በህዳር ጽዮን? ሚስጥሩ ይሄ ነው። ታቦቱም እመቤታችንም የአምላክ ማደሪያ ናቸውና እግዚአብሔር ጽዮንን መርጧታልና ማደሪያውም ትሆን ዘንድ ወዷታልና እንዲ ብሎ ይህች ለዘላለም ማረፊያዬ ናት፣ መርጫታለሁና በዚህች አድራለሁ። አሩጊቶቿን እጅግ ባርካለሁ፣ ድሆቿንም እንጀራ አጠግባለሁ፣ ካህናቶቿንም ደህንነት አለብሳቸዋለሁ። ቅዱሳኖቿም እጅግ ደስ ይላቸዋል። ቅድስተ ቅዱሳን ድንግል ማርያም በቀኝ በግራ ትቁምላችሁ፣ ከፊት ትምራችሁ፣ ከኋላ ትከተላችሁ። በልቡናችን ከልጇ ጋር ነግሳ ለዘላለም ትኑር። ክብር ምስጋና ይግባው እግዚአብሔር። በረድኤት በቸርነት አይለየን። ኦርቶዶክሳውያን እግዚአብሔር ይባርካችሁ፣ የልባችሁ ሀሳብ ይፈጸም፣ ከክፉ ነገር ሁሉ ይጠብቃችሁ። ማታ ደግሞ በቀጥታ እንደምንገናኝ ታውቃላችሁ። ዛሬ እግዚአብሔር ይመስገን ባለፉት ቀናት ትንሽ የብርድ ነገር ነበርና በቀጥታ ለመገናኘት አልቻልኩም ነበረ። ዛሬ ግን ማታ ደግሞ በኢትዮጵያ ሰዓት አቆጣጠር ከምሽቱ አስራ ሁለት ሰዓት እስከ አንድ ሰዓት ድረስ ለአንድ ሰዓት እንገናኛለን። እግዚአብሔር በዛ ሰዓት ደግሞ ያደርሰን። ያለሁት ካታር ነው። በካታር በአረብ ምድር ለመጀመሪያ ጊዜ ቤተ ክርስቲያን ሊሰራ ቦታ አግኝተው ጀምረው ሰርተው መጨረስ አቅቷቸው ደክሟቸዋል። የእናንተን እርዳታ ይፈልጋሉ። የባንክ አካውንታቸውን አስቀምጥላችኋለሁ። የምትችሉ በዓለም ላይ ያላችሁ ሁሉ ትዘጋጃላችሁ። ማታም በቀጥታ እንገናኛለን። ይልቁንም ቀዳሜ ደግሞ ባለው በቀጥታ ስርጭት ሙሉ በሙሉ እነሱን የምንደግፍበት ቀን ይሆናል። የሰማችሁትን በልቡ ናችሁ ያሳድርላችሁ። እኔንም እናንተንም የሰላም አምላክ አይለየን። እግዚአብሔር ከክፉ ይሰውራችሁ። እግዚአብሔር በታቦቱ ድንቅ ነገር በሕይወት ያደርግላችሁ። በእናቱ በድንግል ማርያም የዶኪማስን ጓዳ ሙሉ ያደረገ የእናንተንም ጓዳ ሙሉ ያርግላችሁ። ውሃውን ወደ ወይን ጠጅ ለወጠው አደለ? የእናንተንም ሕይወት ይለውጥላችሁ። በዚህ ሰዓት ይህን ቃል የምትሰሙ የመረረ ሕይወት ያላችሁ ይጣፍጥላችሁ። የጎደለ ሕይወት ያላችሁ ይሙላላችሁ ወየው ታቦትን ለሚንቁ ወየው ታቦትን ጣዖት ለሚሉ እግዚአብሔር ይጸየፋቸዋል ካህነን ቢሉ ምእመናን ቢሉ እግዚአብሔር ይጸየፋቸዋል ፊንሃስና አፍኒን በጦር ተወክተው ሞቱ ልጆቹን ስላልመከረ ኤሊ ተቀሰፈ ሠላሳ አራት ሺህ እስራኤላውያን በጦር ተገደሉ ታቦተ ጽዮን ተማረከች ግን ህዳር 21 ቀን የእግዚአብሔር ታቦት ታቦተ ጽዮን በክብር የፍልስጤምን ከተሞች በመቅሰፍትና በመዓት አስጨንቃ የእግዚአብሔር እጅ በፊልስጤም በናቁት ላይ ከብዶ ታቦተ ጽዮን በድል ወደ ማደሪያዋ ስፍራ ተወሰደች። ኋላም ዳዊት ወደ ኢየሩሳሌም ወሰዳት። ሶሎሞንም መቅደሱን አሰራ። ይቺ ታቦተ ጽዮን ግን እንደገና በዚሁ መታሰቢያ ወደ ኢትዮጵያ ቅድስት አገር በአክሱም ጽዮን በዘላለም ማደሪያዋ ተቀመጠች ክብረ ምስጋና ለእግዚአብሔር ይሁን ይህን ቃል የሰማችሁ ስንቶች ለሰው ለማድረስ ወሰናችሁ ይህን ድምፅ እንዲሰማ ይህን ቃል እንዲሰማ ይህን ትምህርት እንዲያደምጥ ለስንት ሰው ለመላክ አሰባችሁ ይሄ እናንተ የቤት ስራ ነው ሁልጊዜ እንደምነግራችሁ ሰብስክራይብ ማድረግ ላይክ ማድረግ ሰው እንዲደርሰው ማድረግ ሼር ማድረግ የእናንተ ስራ ነው። ሰላም ሆኑልኝ። መብርሃን በወርቅ ልሷ ተሸፈናችሁ አሜን።